አበባው አያሌው ባላለሁ የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር እንዲሁም የታሪክ መምህርና ተመራማሪ ነኝ። መላ ኢትዮጵያውያን እንኳን ለ84ኛው የድል በዓል አደረሳችሁ አደረሰን። ሚያዝያ 27 በኢትዮጵያ ታሪክ በጣም ጉልህ ቦታ ያለው ነው። የድል በዓል ተብሎ ከ1934 ዓ.ም ጀምሮ ይከበራል። የሚከበርበት ምክንያት ፋሽስት ጣሊያን ለአምስት ዓመት ከ1928 እስከ 1933 በኢትዮጵያ ላይ ወረራ ፈጽሞ የኢትዮጵያ የቁርጥ ቀን ልጆች በየቦታው ያሉት ብሔር ሳይለያቸው፣ ቋንቋ ሳይለያቸው፣ ሃይማኖት ሳይለያቸው ለአምስት ዓመታት ባይበገሬነት ተዋግተው ሚያዝያ 27 1933 ዓ ም የኢትዮጵያ ሰንደቅ ዓላማ በ አሁኑ ዩኒቲ ፓርክ ያኔ በታላቁ ቤተ መንግስት የተውለበለፈችበት ነው እና ጣሊያን ድል የተመታበት ኢትዮጵያ ደግሞ ነጻነቷን፣ ህልውናዋን፣ ሉዓላዊነቷን ያስጠበቀችበት ቀን ስለሆነ ነው። ጣሊያን በ1928 ሚያዝያ 27 አዲስ አበባ በገባበት ጊዜ ቀናትን አስቀድሞ ንጉሰ ነገስቱ ወደ ውጭ ሄደዋል። በስደት ማለት ነው። በእንግሊዝ ሀገር ለአምስት ዓመት ቆይተዋል። ያን አምስት ዓመት ዝም ብለው አልተቀመጡም። በተለያየ መንገድ የዲፕሎማሲ ፍልሚያ ሲያካሄዱ ነው የነበረ። እዚህ የሀገር ውስጥ ያለው ደግሞ የለም ንጉሳችን ተሰዷልና ብሎ አልተፈታም። በምንም ታምር ነፃነታችን አይደፈርም በማለት ለአምስት ዓመት በየዱር በየገደሉ በየቦታው ሃይማኖት ሳይለያቸው እምነት ሳይለያቸው ብሔር፣ ቋንቋ፣ ዘር ሳይለያቸው በየቦታው የአርበኝነት ትግል አካሂደዋል። ስለዚህ ኢትዮጵያ ቅኝ አልተገዛችም ስንል ምንድነው? አምስት ዓመት ላይ ኢትዮጵያውያንም አልተቀበሉም ቅኝ እንገዛለን ብለው፣ ጣሊያንም የቅኝ ግዛት አስተዳደር መመስረት አልቻልም። ለዛም ነው የድል በዓል የተባለበት ምክንያት ነው። የወትሮ አርበኝነት እንግዲህ በዲፕሎማሲ መልኩ ንጉሠ ነገሥቱን ጨምሮ፣ ሁለተኛ ደግሞ የውስጥ አርበኛ ሆኖ ከጣሊያን ያደሩ መስሎ መረጃ በማቀበል እንቅስቃሴዎችን ሌሎችንም የጦር ፕላኖች ለአርበኞች በማቀበል የውጭ አርበኛ ደግሞ የለየለት አርበኛ የምንለው እንግዲህ ብረት አንስቶ ጣሊያንን በየጢሻው በየተራራና ሸንተረሩ ሲዋጋ የነበረ ነው። ያኔ ይሄ ነበር አርበኝነት። ለምን ወቅቱ ነፃነትን ማስጠበቅ ሉዓላዊነትን ማስጠበቅ ስለሆነ የወቅቱ አርበኝነት የትጥቅ ትግል ማድረግ ነው፣ መዋጋት ነው። ያም በበስተ መጨረሻ ስኬት አምጥቷል። አሁን ዘመን ደግሞ እንግዲህ ብረት አንስተን የምንዋጋው ጠላት የለንም። የወረረን የውጭ ኃይል የለም። የውጭ ወረራ እንደ ድሮው ታንክና አውሮፕላን አስነስቶ ሰራዊት አሰልፎ መውረር ሳይሆን መልኩን ቀይሮ በሁለት በኩል ነው የሚመጣው አንደኛ በኢኮኖሚ በኩል ሁለተኛ በቴክኖሎጂ በኩል አሁን ባለንበት ዓለም ነባራዊ ሁኔታውን ብንወስደው ትልቅ እንግዲህ አንድን ሀገር የማቆርቆዣ የመጨቆኛ መሳሪያው እንደገና ደግሞ ያሰበበት ላይ እንዳደር እንዳይደርስ የማድረጉ በኢኮኖሚ ተጽዕኖ መፍጠር በቴክኖሎጂ ደግሞ በተለያየ መንገድ በተጽዕኖ ስር ማዋል ነው። የአሁኑ ዘመን ትውልድ መማር ያለበት ይሄን ነው። ኢኮኖሚያችን እንዴት ማደግ አለበት። የአገር ህልውና ከንቱ ነው፣ በኢኮኖሚ ካላደጉ፣ በኢኮኖሚ ተገዳዳሪ ካልሆኑ ማለት ነው። ስለዚህ ያ ሁሉ ነጻነታችን ቅኝ ያልተገዛን አገር የምንለው በኢኮኖሚ ከደቀቅንና በኢኮኖሚ ነፃነታችንን ማስከበር ካልቻልን ዞሮ ዞሮ ባሁን ባለንበት ዘመን ከሌሎች ሀገራት በተለይ ከኢኮኖሚ ከዳበሩ ሀገራት ተጽዕኖ ስር መውጣት አንችልም። አሁን ከተመጽዋችነት ወጥተናል። በብዙ ነገር በስንዴ ምርት ብንል በሌሎችም የኢንዱስትሪ ምርቶች ኢትዮጵያ ወደፊት እየተንደረደረች ነው። ይህንን ኢኮኖሚ የማሳደግ የአሁኑ ትውልድ የአርበኝነት ስራ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ከኢኮኖሚ ብዙም አንለጥነውም፣ ቴክኖሎጂ የዘመናችን ትልቁ መሳሪያ ነው። በቴክኖሎጂ የበለጸጉ ሀገሮች ያልበለጸጉ ሀገሮችን በተጽዕኖ ስር ሊያውሉ ይችላሉ፣ በቀጥታም ሆነ በተዘዋዋሪ መንገድ። ስለዚህ በቴክኖሎጂ ለማደግ ደግሞ የግድ ትምህርት ቴክኖሎጂን መሰረት ያደረጉ ትምህርቶችን በደንብ አድርጎ ማስፋፋት ያስፈልጋል። መንግስት በዚህ በኩል ደግሞ ትኩረት ሰጥቶ እየሰራበት ነው። ስለዚህ የዚህ ዘመን ትውልድ ትልቁ ኢትዮጵያን ከፍ የሚያደርግበት ኢትዮጵያን ወደፊት የሚያሸጋግርበት መሳሪያ ቴክኖሎጂ መሆን አለበት። ስለዚህ በሚቻለው ሁሉ ዓለም የደረሰበትን ቴክኖሎጂ መድረስ አለበት፣ የራሱ ማድረግ አለበት። ከዛ በተጨማሪ መፍጠር መቻል አለበት። ቴክኖሎጂን የራሴ ብሎ ቴክኖሎጂን ከዘመኑ ጋር እያሳለጠ ለማንኛውም ሁለገብ ስራ የሚያውል ትውልድ መኖር አለበት። ይሄ በዚህ ዘርፍ የሚሰማራ ማንኛውም ኢትዮጵያዊ ወጣት የዘመኑ አርበኛ ነው ብለን ልንወስድ እንችላለን።